ሰላም ሰላም ውድና የተከበራችሁ የሚሚሁን ለገብቻናል ለቤተሰቦች ሁላችሁም በያላችሁበት በሰላምና ጤና ይብዛላችሁ። ዛሬ እንግዲህ ይዤላችሁ የመጣሁት ይህን የመሰለ በጣም የሚጣፍጥ ቆንጆ ለቁርስም ይሆን ለምሳም ይሆናል እንግዲህ ጥብስ ባ በመራቅ ነው ይዤላችሁ የመጣሁት ማለት ነው። ከጎን እንቁላልም አለ ድሆ ዳቦ እንግዲህ እንደምታዩት ኬክ ነው የሚመስለው። በምጥምጣ አድርጌ እንደዚህ ቆንጆና አሪፍ አድርጌ ሰርቻለሁ። እንደምትወዱ ተስፋ አደርጋለሁ። ከወደዳችሁ ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉ። አባራታቱን አስተያየት፣ ሀሳብ ኮሜንት ላይ ጻፉ። እንግዲህ ሰሞኑን ቪዲዮ ላይ ጠፍቻለሁ። አንድ ወር ወደ ይሆናል ከስራ ጋር ስላልተመቸኝ ነው የጠፋሁት እና ሁላችሁም ቪዲዮ ላይክ አድርጉ። አባራታቱኝ እንደምትወዱ ተስፋ አደርጋለሁ። የምር በጣም ቆንጆና የሚጣፍጥ ነው። እንደዚህ እንግዲህ እንደምስታዩ ራሱ ያስታውቃል። እና አሁን ወደ አሰራሩ እንሄዳለን። ሁላችሁም ላይክ እያደረጋችሁ ተከታተሉ። እንግዲህ በመጀመሪያ እንግዲህ እንደምታዩት እኔ ሽንኩርት በሽርምሪ ከትፍ ያለው ማለት ነው፣ ጥብስ ስለምሰራ ሰራ እና፣ ያው ይሄ እየተጠበሰ እያለ ዘይት አርቅ ያለው ማለት ነው። እንግዲህ ዘይት ተደርጓል። አሁን እናማስላለን ማስገውን ከትፌ አጥቢ ያለው ማለት ነው፣ ደም እንዳይኖረው። ከዛ በማጥሊያ ላይ አርግ ያለው ማለት ነው፣ ውሃ እንዳይኖር እንድንጠፋጠፍ ማለት ነው። ናንተ ከፈለጋችሁ ደግሞ ከላይም ማስቀባት ትችላላችሁ። ያው ሽንኩርቱን እኔ እንግዲህ በዚህ መልክ ስለሚወዱት ነው እንደዚህ ያማረገው ነው። የሰው ፍላጎት ይለያያል። መጀመሪያ ስጋ ጠብሳችሁ ከዛ ደግሞ ከላይ ሽንኩርት መስቀባት ትችላላችሁ። ቀድማችሁ መጥበስ ትችላላችሁ፣ ሽንኩርት እንዳይታይ ከፈለጋችሁ ማለት ነው። ሁሉም የራሱ የሆነ አሰራር አለ እና እንግዲህ እኔ ቀደም ብዬ ነው ሽንኩርቱን የጠበስኩት እና የሚል በጣም ቆንጆ እና የሚጣፍጥ ነው። አሪፍ አሪፍ ቁርስ ነበረ። እና ጥብሱን ለማታም ከፈለጋችሁ ለራትም ከፈለጋችሁ እንጀራ ላይ መረቅ ሲኖር ጥሩ ነው። መረቅ አድርጋችሁ በዚህ መልኩ መስራት ትችላላችሁ። አሁን ትንሽ ጨው እያደረግኩ ነው፣ እንደምታዩት ትንሽ ጨው አሪፍ ያለው ላይቱ ሳጠፋ ትንሽ ደምዛዝ ይላል። ላይፉ ደግሞ ስበራ በጣም እንትን ያደርጋል እና ትንሽ ለካሜራ ጥራት ይቅርታ ጠይቃለሁ። እና እንግዲህ እዚህ ጋር ትማትሙ ፊሪሚሪ አድርጌ ነው ማለት ነው። እና እኔ ከላይ ልጭ ያለው አለማላጥ ትችላላችሁ። ጠንከር የሚል ይሄ ለሰላጣ የሚጠቀምበት ቲማቲም ካለ ጠንካሪያ ላይ ካለ እንደዚህ አርጋችሁ ሳትልጡ ማስገባት ትችላላችሁ። እኔ ከላይ ቆዳውን ልጬ ነው ማለት ነው። በዚህ መልኩ የከተብኩት ያው የበግ ስጋ ስለሆነ ቶሎ ነው የሚበስለው። ለዛ ነው አሁን ያስገባሁት። እንግዲህ እንደምታዩት እንዴት እንደሚያምር ይዩት። ቲማቲም ራሱ ስታስገቡ በጣም ቆንጆ ይሆናል። በዚህ መልኩ ተከተካል ማለት ነው። በማል ስራ እየ ደግሞ ረስቼው ነው ማለት እጥዩ ማለት ነው። ሌላ ስራ እየሰራው ነበረ። ያው እንግዲህ እሱ ይብሰል ብዬ ትቼ ነው ማለት ነው። አይማሰለም እንዴ ምናምን እንዳይባል፣ ይማሰላል። ይኸው አሁን ተመለሽ መጥቻለሁ እያማሰልኩ ነው ማለት ነው። እዚህ ጋር ደግሞ ነጭ ሽንኩርት ብዙም አልደቀቀም ማለት ነው። እዚህ ላይ እንደዚህ ቢሆን ችግር የለም። አሁን ነጭ ሽንኩርት ገብቷል። ውሃ ሁልጊዜ ምግብ ስትሰሩ አፍልታችሁ በፈረምሱ ነገር ወይ ደግሞ ማቆርቆሪያ ላይ ስቶፍ ነገር ላይ ማስቀመጥ አለባችሁ፣ በዛው ግለት ላይ እንዳይቀዘቅዝ ይሆናል። እኔ ውሃ አፍልቺ ነው ሁሌ የማስቀምጠው። አሁን የፈላ ውሃ አለኝ ማለት ነው። ቀዝቃዛ ውሃ ስትጨምሩ የምግብ ጣዕሙ ይጠፋል ማለት ነው። ነ ሞቀ ውሃ ከሆነ እንደዛም ነው፣ ምንም ነገር የለውም። ሙቅ ውሃ ብትጨምሩ ጥሩ ነው። ማንኛውም ምግብ ስትሰሩ እና ሳትም ይቆጥባል፣ ጊዜ ይቆጥባል። ምግብ ጣምም አይሄድም፣ ወይ ደግሞ አይጠፋም። ሌላ እንትን አይኖርም ማለት ነው። አሁን እንግዲህ እየበሰለ ነው እንደምታዩት። ትንሽ ቆይቼ ደግሞ እያማሰልኩ ነው። እንግዲህ እንደነገርኩላችሁ ይሄው መረቅ ያለው ነው ማለት ነው። ድርቅ አላለም ቲማቲም ስላለ ስጋውም አንድ ላይ ራሱ መረቅ አለው አይደለ? እሱ አለ ማለት ነው። ከፈለጋችሁ ደረቅም መስራት ትችላላችሁ። ከፈለጋችሁ በእንጀራም ብታርጋችሁ ለመብላት መረቅ ያለው ማድረግም ትችላላችሁ። ትማትም አለመስገባትም መስገባት የእናንተ ፍላጎት ነው። ችግር የለም። እንደዚህ ሲሆን ግን ከለሩም ቆንጆ ነው። ትማትም እሳት ስለምነካ ምንም እንትን አይልም። ያሳምማል ብላችሁ እንዳትበሩ ለማለት ነው። እና እንዲህ እንዲህ እያለ እየተንተከተከ እየደረሴ ነው። እንግዲህ ቶሎኑ ቁርሱ ደርሷል። አብረንብላ እንብላ። ያው የፈላ ውሃ ነው ትንሽ የጨመርኩት ማለት ነው። በመቆርቆሪያ ፈልጄ ነበረ እሱ ነው ጨመርኩት፣ ያው መረቅ እንድኖረው እንግዲህ እንደምታዩት ቅመማ ቅመም ነው አሁን እዚህ ጋር እያስገባውት ያለው ማለት ነው። እዚህ ጋር ቃሪያም፣ ስጋ መጥበሻም አንድ ላይ ገብቷል። ቅመማ ቅመሙ የገባው ክኖር አሁን ከፈለጋችሁ ኮሮድማ እኔ ቁንዶ በርበሬ ማስገባት ትችላላችሁ። እኔ ትንሽ ቁንዶ በርበሬና እና ክኑር ነው ያስገባሁት። ከዛ ደሞ ቃሪያን አደረኩት። ከዛ ደግሞ ስጋ መጥበሻ ማንኛው ሰዓት ማስገባት ትችላላችሁ። እንደው ቆንጆ ጣዕም ነው የሚሰጠው። እኔ ጓሬ ላይ ስላለ ከሱ ላይ ቀንጠስሳርግ ያጠብኩት እና ጨምርለው እና እንግዲህ እንደሚታዩት ደግሞ ተሰርቶ ተቀራርቦ ለመብላት ይኸው ዝግጁ ነው። ይሁት እንቁላልም ከጎን ሰርች ያለው ቃሪያና፣ ይሁት እዚህ ከላይ ጣልጣላ አርግ ያለው ድፎ ዳቦ። ይሁት እንዴት እንደሚመስል የምር ኬክ ነው የሚመስለው። በጣም ቆንጆ ነበረ እና ምጥምጣም ያው ከጎን አለ። እንግዲህ ይሄን ይመስላል። እንዴት አያችሁ? የምር እውነቱን ተናገር ውስጥ እንዴት ነው? ቆንጆ ነው። ወደዳችሁ? አስተያየት አስተያየት፣ የእናንተ አስተያየት ሀሳብ ያበረታታኛል፣ ያገዘኛል ለነገ በጣም ለፍሬ እንዲሰራ የሚያግዘኝ ሰው አለ ለማለት ይረዳኛልና ሁላችሁም አስተያየት ሀሳብ ስጡኝ። እንግዲህ ይሄን ይመስላል የዛሬ ቪዲዮ። በቀጣይ ቪዲዮ እንገናኛለን። በተቻለ ይመጣል፣ ቶሎ ቶሎ ለማለት እሞክራለሁ። በያላችሁበት ሰላም ይብዛ። እግዚአብሔር አምላክ ሀገራችን ሰላም ያድርግልን። ደህና ሰንብቱ። ቸው ቸው